እሱን አየሁት። ኔትወርክ በጣም ስለሚያስቸግረኝ ነው። በእናት ይቅርታ በጣም ያስቸግረኝ ነው ያለ። አዎ አዎ። አንብቤዋለሁ። ልክ ነህ፣ ግን እኔ በጣም ብዙ ጊዜ ኮንፊዚ የሚያደርገኝ አንድ ነገር አለ። አውቶማቲካሊ ዊች ዋን ኢዝ የሚለው ጥያቄ ይሆንብኛል። ምክንያቱም ባይብል፣ ቁርአን ቁ ባ የፊው ብሊቨር ነው ስለዚህ አሁን ይሄ የዛሬ አምስት ሺህ አምስት መቶ ዘመን በፊት መጽሐፍ ግሩስ ተጽፏል እየተባለ ድምጽህ አይሰማም

መልአኩ ገብርኤል ለሶስቱ ህጻናቶችን ከእሳት ሲያወጣ አናንያ፣ አዛርያ፣ ሚሳኤልን ሲያወጣ፣ እየሰማኝ ነው። ሁሴን እየሰማኝ ነው። ይሰማል። አሁን አሁን አንተ ያሳየኝ ቃል በመጽሐፍ ቅዱስ ውስጥ መላኩ ገብርኤል ሶስቱን ህፃናት ከሰዓት ሲያወጣ የተጠቀመበትን ቃል ኢሚዲየትሊ መሐመድ ከዛ ውስሩ ነው ቁራ ላይ ጻፎ ልንገረ ነኝ ገባ። ለዚህ ደግሞ በቂ ከበቂ በላይ የሆነ ማስረጃ ሰጣለሁኝ። ሁሉንም ነገሮች አዳምጠኝ፣ አስጨርሰኝ። እያንዳንዱ ምክንያቱም ከፍትላል። ቆይ አንድ ስልክ ልክ ያለው እየመጣል ነው አሳያለሁ። ምክንያቱም አሁን ልጅ ያለት አንድ ስልክ ነው እሱ ጋር ነው እያወራው ያለሁት እያመጣል ነው አሳያለሁኝ። ሁለተኛው ምንድን ነው? እያን ቁርአን የዛሬ 5500 ዘመን የተጻፈ መጽሐፍ ቅዱስ በ602 መሐመድ የጻፈውን እንዴት አንተ የበላይ ነው ልትል ትችላለህ? ለዚህ ማስረጃ አለኝ። ዝም ያርለም ነገር እያንዳንዱ ቁርን ላይ የተጻፈው እያንዳንዱ ለምሳሌ ቅድም እዮ ምናም ያልክ ናገር እዮ ቤት ያቋል ቁርአን መሐመድ ኮኖ ትናንትና ከመጽሐፍ ቅዱስ ኮርጆ የጻፈው ለዚህም በቂ እና ከበቂ በላይ የሆነ ማስረጃ አለኝ። ዛሬ እያንዳንዱ አሳያለሁ ማለት ነው። ነቢ ስለዚህ አስጨርሰኝ፣ አስጨርሰኝ፣ አስጨርሰኝ። እያንዳንዱ እኮ አስጨርሰኛ፣ ሁሴን አስጨርሰኝ። ብሮፌው ተረጋጋና አዳምጥ። እሺ፣ ተረጋጋና አዳምጥ የነበሩ ነገር ሊኖር ይችላል። ያንን አንድ ያንን ክስ አድርገውና አሁን የመጣኸው ደግሞ ከሃይማኖት ባለቤቶች ዘንድ ስለሆነ አዳምጣቸው። የእምነቱን ባለቤት አዳምጣ ነው። ገብቶሃል። እስከዛሬ የነገሩህ ነገር ሊሆን ይችላል፣ ያ እውነት መስሎህ ሊሆን ይችላል። ውሸት ነው። እኔ ብዙ ጊዜ እያልኳቸው ነበር እናንተን ወደ ኢስላም እንዳትመጡ እንዳትረዱ ለመዝጋት ሚ ስለዚህ ቀስ ብላ አዳም ለምንጠይቀው ጥያቄ ሁሉ መልስ ታገኛለ። እሱ ትበላለህ፣ ልቀጥል ወይስ ይኸውልህ? ኖ ኖ አዳምጠኛ ሁሴን፣ እንደዛማ አትበል፣ አታውርደኝ። ይኸውልህ ሁሴን፣ እኔ የምነግርህ ነገር አንተ ምንም አይነት የመጽሐፍ ቅዱስ እውቀት ስለሌለ ለራስህ ተሰናክለህ ብዙ ሰዎችን እያሰናክልክ ነው ያለው። ስለዚህ ትላንትና በስድስት መቶ ሁለት መሐመድ ከመጽሐፍ ቅዱስ ኮርጆ የጻፈውን የበላይ ነው እያልክ አንተ ህይወት አታሰናክክል። አንድ ነገር ይሄ ነው። ሁለተኛ ደግሞ ሩማን፣ ከዚህ ውጪ ልንገርሽ ወይም ደግሞ በውስጥ ጽፌልሻለሁ መልሽልኝ። ሩማን እየሰማሽኝ ከሆነ እውነቱን እዚሁ ንገራት እንጂ እኛ ፊት ንገራት እና የምትናገረው እውነት ተናገር። ሮማን እዚሁ ንገረኝ የበ አየሸው እውነቱን ማወቅ ስለሆነ የምፈልገው ይሄ ሃይማኖት ማኖት ማጠላት ምናምን ነገር ሳይሆን እኔ እውነቱን ነው ማወቅ የምፈልገው። በእኔ ህይወት ደግሞ ማንም አይመለከተውም ሳስበው አሰላም አሌይኩም ወራህመቱላህ ሁሱ እንዴት ናችሁ? ወዓለይኩም ሰላም። አንድ ሁለት ጥያቄዎች አሉኝ፣ ግን አንዴ ከጥያቄ በፊት አሁን የተወያያችሁበት ላይ ብሩክ ዶክተር ብሩክ ያላችሁት ሰው ያለው ላይ እስኪ ትንሽ እንደ ሀሳብ ነገር ልስጥ ከፈቀድክልኝ። ቻና ኦኬ፣ ምንድን ነው መሰለ አሁን ብዙ ክርስቲያኖች በዚህ ጉዳይ ላይ ያው መጽሐፍ ቅዱስ ቀድሞ መጥቷልና መጽሐፍ ቅዱስ ልክ ነው፣ ቁርአን ደግሞ ከዛ በኋላ ነው እና የመጣው ከዛ በኋላ የመጣ ነገርን እንዴት ትቀበላላችሁ ነው የነሱ አጠያየቃቸው ማለት ነው። ብዙ ጊዜ እኔም ባለኝ እውቀት የተወሰነ ውይይት ከነሱ ጋር ለማድረግ ስለምሞክር ይሄን ነገር አይነሳሉና ዋናው ነገር ምንድን ነው መሰለ እዚህ ጋር መታየት ያለበት ብዬማም ነው የትኛው ነው እውነታ የሚለው ነው እንጂ የትኛው ቀደመ የትኛው ከኋላ መጣ የሚለው አይመስለኝም። ይሄን ጥያቄ እኛ እንደዚህ አርገን የምናነሳ ከሆነ በእድሜ ይሁን በጊዜ ሁኔታ ማርያም እኮ ከኢየሱስ ትበልጣለች፣ ግን ለማርያም ኢየሱስ ጌታዋ ነው እንደ ክርስትና አስተምሮት ስንሄድ አይደለም። ከተሳሳትኩ አረመኝ ሁሴኔ። እና ኢየሱስ ከእሷ ኋላ መጥቶ አምላኳ ሊሆን አይችልም ብዬ አምናለሁ። ከእሷ ኋላ የመጣ እሷ የወለደችው እሷ ያሳደገችው ሰው እንዴት ሆኖ ነው ለእሷ አምላክ የሚሆናት? ለእሷ እንዴት ነው ፈጣሪ የሚሆነው የሚለው ነው። እንዲያውም ትልቅ ጥያቄ ሊሆን የሚገባው አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኋላ ስለመጡ ለካ አይደሉም ብለን ከመነሳታችን በፊት ኢየሱስ፣ እስቲ እሷ ልጅ ሆኖ እንዴት ነው ለእሷ አምላክ የሚሆነው የሚለው ለክርስቲያኖች ይህን ጥያቄን አቀርበዋል ነው። ይሄን እንደ ሀሳብ ያዝልኝና አሁን ደግሞ የራሴን ጥያቄ ደግሞ ልጠይቀህ ይቻላል? ምን አለ መሰለህ? አሁን ከብዙ ክርስቲያኖች ጋር ስንወያይ ምን ይሉናል? በእስልምና ለምንድነው ሴት ነብይ ያልተላከው? ይላሉ። በክርስትና የተላከ ነብይ አለ፣ ሴት ነብይ አለች። አንደኛው ጥያቄ ነው። ሁለት፣ በእስልምና ስለምንድነው ሴት ነብይ ያልተላከው? ላ ስፊ የሚአን የሚረብሽ ቦታ ች የታትላ የስፊ የሚል መላከትሩሱላን ሚንናሲ እ አምላካችሁ አላህ ከመላእክቶችም ከሰዎችም መልእክተኛ እንመርጣለን እኛ ለምን አላህ ስብሀነ ተዓላ ሴቶችን አናግሯል ወይ? በመላእክት በኩል አው አናግሯቸዋል። ይሄን ክብር ሰጥቷቸዋል። ምርየም አለይሂ ሰላም፣ ሌሎችንም የሙሳን እናት ምናምን እንዳናገራቸው አላህ በቁርአን ላይ ተናግሯል። ያናግራቸዋል። ለሰው ሂዶ ቆሞ ማስተማር ግን አስተምሮቱ ብቻ ሳይሆን ከዚያ የሚመጣበህ በላ እና መከራ አለ፣ የሰዎች አደጋ አለ። ያንን ሴት ልጅ መቋቋም ትችላለች? አስባችሁታል? ነብ ስ ሰለም አድምተዋቸዋል፣ ገርፈዋቸዋል፣ አሳደዋቸዋል፣ መከራ ደርሰ። ሴት ልጅ ላይ ያ እንዲደርስ አብላክ አይፈልግም። ወንድ ልጅ ጋር ጉልበት አለው የሚቋቋም ነው። ሴት ልጅን ግን ያ ነገር ተቋቋሚ ብትላት በጣም ከባር ነው። ደርሷል። ከዚህ አንጻር እንጂ ማናገር አናግሯቸዋል ወይ? አዎ አምላክ አላ ስብን ተላ ሴቶችን አናግሯል። ነመርየም ለ አሰላምን በመላእኩ ጅብሪል ለ ሰላም አማካኝነት አናግሯታል። ቃልን ወርዱላታል። ማን ነው? ትእዛዝን ሁሉ ወርዱላታል። ያ መርየም ኩኑቲ ረቢኪ ወስጅዲ ወርክዒ ማዕረኪ። ይሄኮ ከአላ ዘንድ ነው፣ ለመርየም የመጣ ቃል ነው። አንቺ መረው መርየም ሆይ እንሁ ከዓለማት ሴቶች ንጹህ ተደርገሽ ከአላ ዘንድ ተመርጠሻል። እነላህ አስጠፋኪ ወጠሃረኪ። አላ መርጦሻል፣ አንጽቶሻል። ንጽህት ነች መርየም፣ ንጹህ ሴት ነች። ማንም ወንድ ጫፋን ሳይነካት በድንግልናዋ የወለደች ንጹህ ሴት ነች። ይሄን አላ መስክሮላታል።

ተቷል አይደለ? ያ ነገር ደግሞ በሴቶች ላይ እንዲደርስ አምላከሉ አይፈልግም። ሶላት አልጀማዓ ለምን እንደሆነ በሴቶች ላይ ግዴታ ያልተደረገው፣ በዚህ መንገድ ብዙ ጥያቄዎች አሉ። አያችሁ፣ ሴት ልጅ ሌሊት ሰዓት ተነስተሽ የሌሊት ሶላትን ሱብሂ ሶላትን ወደ በዛ በጨለማ በድቅድቅ ከተባለ አይሄድ ትገጅ ብትባል ከባድ ነው ለርሶ፣ አይሄድም ይሄ ነገር ስለዚህ፣ በቤቷ ትስገድ ብራ አላህ ደነገገላት። አያችሁ አይደለ? ያ እሺ፣ ስክሪንሻት ቆያ መርሀባ ሁሴኒ ግን በክርስትና ሴት ነቢይ ተልኳል የሚለውን ጠይቄ ነበር። እኔ ሴት ነቢይ አለ የሚለውን ላይ እስከ መድረስ አላየሁም። ወደ ነቢይቱም ቀረብኩ ምናምን የሚል ካላለ ሰላም አለ። መጀመሪያዋ እኔ ከሰላምኩኝ ትንሽ ቆይቻለሁኝ። ግን ከቤተሰቦቼ ተለይቼ ነው የምኖረው ከቤተሰቦቼ ያው ከነሱ ጋር መኖር እየፈለግኩኝ መኖር አልቻልኩም፣ ምክንያቱም በጣም እየጨቁኑኝ ስለነበረ የሰው ቤት ተቀጥሬ መኖር ማበቀሰ እየሰራው መኖር ነው የመረጥኩትኝ። ከነሱ ምንም አልፈለግኩም ወጣሁኝ እና አሁን ላይ ግን ከአባቴ ጋር እናቴ ምንም አላለችኝም። እናቴ አንቺ የፈለግሽን ህይወት ከመረጥ ከመረጥሽ አንቺ ካወቅሽ ከገባሽ እኔ ምንም አልልሽ ያለችኝ። አባቴ ግን ከሱ ጋር ጸብ ላይ ነኝ። እናም በቃ ከልጅነቴን ጀምሮ አባቴን አልወደውም። አባትን መጥራት እንዴት ይታያል? በሃይማኖት ብቻም ሳይሆን በቃ ከአባቴ ጋር በጣም ጸብ ላይ ነው ያለሁትኝ። እንዴት ነው ያንን ማድረግ የምችለው? አባትን መጥራት ተገቢ አይደለም። የሌላ እምነት ተከታይ ቢሆንም ራሱ አላህ ሲናገር ምናሊያ ውሰዋሒልሁማ ፊ ዱንያ ማዕሩፍ አይደል፣ ወላጆችህን በምድራዊ ህይወታቸው በጥሩ ሁኔታ ተኖራቸው ይላል። በምድራዊ ህይወታቸው በጥሩ ሁኔታ እንኖራቸዋለን። ያስቀየሙን ነገር ሊኖር ይችላል ኖር ይችላል፣ ያስቀየሙን ነገር እኛ መርሳት ነው ያለብን። ወላጆች ነው አታይ፣ ሌላም እምነት ተከታይ ቢሆንም ወላጆቻችሁ አምላካቸውን ካዱ እስላምን ካዱ እስካላሉ ድረስ በምድራዊ ህይወት ሊያዟቸው ታዘዟቸው አትጥራቸው ብቻል በመድራን ህይወታችሁ በዛቸው ጊዜ ትንበራቸው እና ስላለፈው ይቅርበው። በእምነትሽ ላይ መጥቶ ግን አዛን የሚያደርጉሽ ከሆነ ይዛኔ ነው ይዛኔ፣ አትታዘዥ፣ አትሰሚ። እምነትሽን ቀይር ምናምን። ሌላ ጥያቄ ደግሞ ሲሳል አይድ ላይ ነበርኩ። በዛ ሰዓት ሴት ኡስታዝ ነበረች ያሰለመችኝ፣ ግን አልነገርኩ። እናም እና ደራስን ያው እንደ ደንግጭ ስለነበረ ለመጀመሪያ ጊዜ ነው ያየሁትኝ። ስለዚህ ደንግጭም ነበር እና አልነገርኳቸውም የሰለምኩ ይሰለምኩ ጊዜ ከዛ ሻውር ሰጅ ሲገጅ ሲሉኝ፣ ሻውር ሰጥኩኝ፣ ሰገፍኩ። በቃ እስኪያልቅ ድረስ ስራ አይደለም ሰገፍ አሁን ሰግጄበታለሁ። አልነገርኳቸውም፣ ማንም አያውቅም ነበር። ምክንያቱም ለራሴ እኔም ለራሴ አለ መጀመሪያ ጊዜ ስላየኸው አይዲዬ የሆንኩት ለመጀመሪያ ጊዜ ነበር እና እሺ። ለማንኛውም አንድ አልፎ አለሱ ባለፈው ነገር አላህ አይጠይቅሽም በማታውቂው ነገር ደግሞ ብታውቂም አላህ እንደወንጀለኛ አይቆጥርሽም። ስለዚህ ሻሃዳ ስትዙ ጊዜ ሀይድ ላይ ብትሆኑ ችግር የለውም፣ ችግር የለውም። ይሄ ሻሃዳውን ውድቅ ያደርገው? እሺ እና ደግሞ ወይኔሁ ስትሰግድ ማለት ነው፣ ቁራን ሊቀራ ይሄ ዝንቅልፍ ይመጣብኛል። እና ሱቢ ላይ የሆኔ መልሶ ስነሳ መልሶ ተኝተኝ በኋላ ይደርሳል አንድ ላይ ከስራ ጋር ትንሽ አንድ ላይ ተሳግጃለች ብሎ የሆነ መጥቶ የሚነግረኝ ነገር አለ። ተመልሽ ተኛለሁ። ከዛ ቁርአን ሊቀራ ሲይዝ ደግሞ እንቅልፍ ይመጣል። በዛው ተኛለሁ። በቃ ይሄ ውስዋስ ነው፣ ውስዋስ ነው። ለዚህ ለውስዋስ ነገር ቦታ ህፃና አድርግባቸው። አትስሙት፣ ያን የአላህና የመልእክተኛ ትእዛዝ ፈጽሞ በመካከላቸው በውስጣቸው እየመጣ ሴጣ እንዲህ አይነት ነገር ሊጎተጉታቸውም ወደ መጥፎ ነገር ከጥሩ ነገር ሊያርቃችሁ፣ አትስሙት። በዛ ተጽዕኖ ተወዳቁ። ጥያቄ ምንድን ነው የምጠይቅ ጥያቄ አሁን እኔ የፕሮቴስታንት እምነት ተከታይ ነኝ እና የኦርቶዶክስ እምነት አለ አይደለ። የሆነ ልጅ ሲወለድ ወይ በሰማንያ ቀን ወይ ደግሞ በአርባ ቀን የሚደረግ የሆነ ክርስትና ምናምን የሚባል ነገር አለ። አሁን ሙስሊም ሴቶች ሲወልዱ የሚደረግ ነገር አለ። አሁን ልጅ ሲወለድ ማለት ልደተ ለዳተ ክርስቶስ የሚባል ልጅ አስገቡት። እሱን ያልሳቀኝ ሁሱ ጅልጥ ብለጽፋል፣ ኮይንት ነው ናግባ ላይኩለት ናግባ ስለተሳደብኩ ይቅር ብያለው ናግባ። እና ቅሬታ ካለ በኢስላም ላይ በእኛም ላይ አብሽር እዚህ መጥተህ ማውራት ትችላለህ እ ሙስሊም ሴቶች ሲወለዱ መደረግ ያለበት ያልሹ ለወንድም ለሴትም አዛን ቢደረግ ችግር የለው፣ ባይደረግም ችግር የለው አድርገው የሚል ጽ የሆነ ትዕዛዝ የለውም። ነገር ግን ቀደምት መልካም ሰለፎች ሲያደርጉ ስለነበር ይደረጋል። ያ ግን መጀመሪያ ሙስሊም ስላልሆኑ ከዚያ በኋላ ሙስሊም ለመሆን ነው ወይ ብሎ የሚያስብ ካለ ስህተት ነው። ዛር ዝም ብሎ ሰዎች አዛን ያደርጋሉ፣ መልካም ሰዎች የነበሩ ባለፉት። ከዚህ አንፃር እንጂ አላህ ቃል በቃል ሙስሊም አድርጎ እንደፈጠረን ተናግሯል።

በቀጥተኛ ሃይማኖት ብቻ ፊታቸውን አዝሩ። ያም እኔ ሰዎችን ሁሉ የፈጠርኩባቸው ሃይማኖት ሲሆን እያለ ይናገራል። ላ ተብዲል ሊከልቅላ የአላህን ፍጥረት እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ ይከለክላል። ሌላ ጥያቄ አለሽ? እሺ ከላይ ያለሽው ልጅ ሀይሚ ሰላም፣ እንዴት ነሽ? መካከል ያለሽው ሰላም፣ እንዴት ነሽ? ፀጋና ሰላም ይብዛልሽ። ሌላ ጥያቄ አንድ ጠይቂልኝ ያለች ሙስሊም ጓደኛለች ምናምን መጠየቅ ይቻላል? ኧረ ችግር የለም። እስከዛ ለወራ ጥያቄ ነበረኝ። አሁን በዚህ ቅድም ባልከኝ ነገሮች በሻወሩም ወይም ሰላቱም ማለት አሁን ጥሩ ሁኔታ ላይ አይደለም ያለሁት ከቤተሰብ ጋር፣ በዛ ላይ አዘል ላይ ነኝ ማለት ብዙ ሰው አለ አሁን አጠገቤ ነጻነት የለኝም፣ እና ባለቤቴም ማለት ባለትዳር ነኝ፣ አንድ ልጅ አባት ነኝ እንትን ለማለት ባለቤቴም ኦርቶዶክስ ነች። አሁን እንትን ለማለት ይከብደኛል፣ እና ጊዜ ላገኝ እችላለሁ ማለት እንዴት ነው ማድረግ የምችለው ነው ማለት ደስ ባለ። ችግር የለውም ችግር የለውም። በኋላም ቢሆን ወይ ነገ ቢሆን መውሰድ ትችላለህ፣ ይቻላል። እሺ፣ በትዳር ላይስ እንዴት ነው የምደረገው? እስኪ አስተምሮት ታሳውቂ። ዳዋ አድርግላት፣ ዳዋ አድርግላት። ታገስ ታገስ። ዳዋ አድርግላት። ቶሎ እንትን ማለት አይሆንም፣ ቶሎ መወሰን አይቻልም። ታገስ፣ ዳዋ አድርግላት። አንተ የተረዳኸውን ያክል ያስረዳት። ቀስ ብለህ ይወታል፣ እንሻላ ትቀበላለች። ታግሰ አስተምራት። ወደፊት የምትቀበልበት መንገድ ካለ የዛኔ ኒካሁን ታድሳላችሁ። በነቢያቸው ሰለላሁ ዐለይሂ ወሰለም ጊዜ ሰዎች እስልምና ሲቀበሉ ባና ሚስቶች አብረው ከሰለሙ ኒካሁን እደሱ አይሏቸውም ነበር። በተለያየ ጊዜ አንዱ ተቀድሞ አንዱ ዘግይቶ ከሆነ የሰለሙት ግን ኒካሁን አድሱ ይሏቸዋል። ስለዚህ የተረዳ ሆነ ያክል አስረዳት አንተ፣ አስረዳት አንተ ኢንሻላህ። በዋና አድርግልን አላህ ኢስላም ነው ይወፍቃት። አንተም ሳትሰለችምን ሳትል ማስተማራ ይቀጥልበት። በቤተሰብ ዝርያስ ማለት ታላቀት ነበረች እና አንድ ሁለት ዓመት ምናምን ሆኗታል። እሷም ሰልማለች እና የሰዓቱ ትንሽ ማዘር እንትን ብላ ነበር፣ ከብዷት ነበር እና ማለት በቃ ሙሉ ቤተሰባችን ዘር ማንዘራችን ክርስቲያን ነው፣ ኦርቶዶክስ ናቸው። እና ማዘር ለመቀበል በጣም ከብዷት ነበር። በጣም ከምልበ አሁን የኔንም ስትሰማ ትንሽ እንዳትጎዳብኝ የሚል ነገር። መስለማችሁን መናገር ለቤተሰብ አይጠበቅባቸውም፣ ግዴታ አይደለም። ያው ያወቁ ቀን እንግዲህ መታገስ ነው፣ መጽናት ነው ያለባቸው። መጽናት አለባቸው። ታቸ ኢብራሂም አባቱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ አባቱ በቃ ወደ ኢስላም በጠራው አባቱን ወደ እስልምና በጠራው ጊዜ ወይም ወደ አንድ አላህ አምለክ ረሱል ብሎ ጥሪ ባደረገለት ጊዜ በቃ በጣሁን በር የተቆጣ ወግራ አለሁ ጠቅጣ እስከ ማለት ድረስ እንዝቶበታል። በሱራ መርየም ላይ ይገኛል ታሪኩ። ነገር ግን የኢብራሂም ጽናት በጣም የሚገርም ነበር። ከሀገር እስኪ ያባረው ድረስ ጡጣ ከዚህ ጋር ራቀኝ ከዚህ እስኪ ነው ይሄዳለት ከሀገር ጥሎት እስኪሄድ ድረስ ኢብራሂም ትልቅ አርአያ ነው ለሰዎች ሁሉ። እና የእርሱ ታሪክ በጣም የሚደንቅ ነው። ሱራ መርየም ላይ አንብበው። ከአባቱ ጋር የነበረው አባዬ እያለ በስነስርዓት እያስተማረው ምን እያለው አባቱ ግን በቃ ለይል ለምተንትህ ለእርጁ መድነክ ከጠቅጣ ያለህም ከዚህ አስተምሮ የማትቆጠብ ከሆን አለው። ወህጆር ነው ያለው ራቀኝ ከዚህ ቀጥላ ኢብራሂምም ጥሎት ይሄዳ እና ያ ነው አንተ ምን ነገር አይጠበቅብህም ለእነዚህ ሰዎች መስለምህን ችግር የሚፈጥሩ ከሆነ ነገር ግን የሰሙ ቀን መጽናት አለበት። የዛኔ ዳዋ ታደርግላቸዋለህ ጥሪ ታደርግላቸዋለህ በተረዳችሁት አቅም ያክል አንተና እህትህ በመመካከል ወላጆቻችንን ቤተሰቦቻችንን እንዴት ወደ ነቢያት መንገድ ወደ ስላም እንዴት እንጥራቸው የሚል አሁሩበት እና ዳዋችሁን ታደርጋላቸው እንሻሉ። አመሰግናለሁ። በዚ አጋጣሚ ግን እኔ በፍፁም ሙስሊም ሆናለሁ ብዬ አስብ ላቅው ነበር። የእውነት ማለት ነው በቃ መርዝ ለመርጨት ነበረ፣ አንዳንድ ቤት ሙስሊም ቤት የምገባኝ ነበረው። በዚህ መናገር ካልቀረ እንትን ልበል ብዬ ነው አሳቢው ልግለጽ ብዬ ነው፣ እና በቃ አንዳንድ የሰማሁትን ነገሮች ምናምን ለመናገር ነበረ። ብዙ ቤት የምገባኝ ነበረው፣ በተለያየ ቤት ማለት ነው በቃ እነ ማሚያ ጋር የምናፈጋ የምንሰማውን ነገር በቃ ዝም ብዬ እንትን ለማለት ነበረ። ግን መልሶ ራሴ ነው እንድጠይቅ አደረገኝና መልሽ ስጠይቅ ያው ለምታየው ቦታ ደርሻለሁ፣ እና በጣም ለራሴ መሆን ቆመ እየሳሰበው እየጋር ነ በጣም የሚገርም ነው። የበርካቶች ታሪክ ይሄ ነው። እስላምን ለመተቸት፣ ለመስደብ፣ ለማለት ይመጣሉ መጨረሻዋ እንድታስተውሉ ያደርጋቸዋል። ወላሂ እስላምን የምጠሉ ሰዎች ካላችሁ አንድ የሙስሊሞችን ለመስማት ጆሮቸውን ከፈት አድርጉት። አምላክ በነቢያት በኩል ምንድን ነው ያዘዘው የሚለውን ቁርአን ላይ አንብቡት። ታቸው አለ አይደል የሚነግሯቸው አጽያፊ ቃል አስመስለው ቀርጠው የሚነግሯቸው ነገር አለ። ይሄ ስለ ዘርፈሳሽ ምናምን ይሄ በውስጡ የዘርፈሳሽ የነጅ ሳላ የነጅ ስም ሶላት ያሰግዳል ያሰግድ የሚለው ህግጋት እንድንማርበት የወረደ ነው እሱ አጸያፊ ሆኖ አይደለም እኛ የምናየው ራሳችን፣ አንተም እኔም የምናየው ዘርፈሳሽ ነው። እስልምና እንደዚህ ያለ ዘርፈሳሽ እንዴ! ሰው ልጅ ያልኩ ታዲያ ይሄን ሰውየው የሚነጅ ሴትኛው ነው የሚለውን ለማስተማር እናታችን አይሻ ገልጻቸዋለች። ያንድ እነሱ በክፉ ነገር አድርገው ቀርጸው ይነግሯቸዋል። በዚያ እየሸወዳቸውን እናንተን ውብ የሆነውን የነብያትን መንገድ እንዳትመለከቱ አይናችሁን አመድ እየረጩባቸው ነው። የምሬ ነው የምላቸው እና አብርሃም እና ኢስሐቅ እና ያዕቁብ መንገዳቸው ምን ነበር የሚለውን አንብቡት። ያን አንድ አምላክ ብቻ ወደ ማምለክ ነው። መሲሁ በተለይ ሲጣራ የነበረው ስለ አምላኩ ብቻ ነው። በተለይ የመሲሁ ትምህርት እንዳለ በቁርአን ላይ የተገለጹት ምን አስተምሯል የሚለውን የነቢያትን ሁሉ ሲገልጽልን መሲሁ ስለ አምላኩ ብቻ ነበር። ያዕቆብ ጋር ስትሄዱ ከልጅ ጋር የነበረውን ታሪክ ታገኛላችሁ። ትምህርት አለው በውስጡ። ይህ የዒሳ ግን በጣም የሚደንቀው ስለ አምላኩ ነበር። ቤተሰቡም አንድ እናቶ ነች። አደላ ስለ አምላኩ ነበር ሲናገር የነበረው